የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ፣ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና ስድስት መንደሮችን መቆጣጠራቸውን በመግለጽ ከሰሱ። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። አሰላሙ አሌይኩም ረሕመቱላህ ወበረካቱ። እንደምናላችሁ ድና። የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። ቪዲዮውን በላይክና ሼር ይጀምሩ። ቀጥታ ይሽላችሁ ወደ መጣሁት መረጃዎች እናምራለን። የአፋር ክልል መንግስት የህወሓት ቡድን ሲል የጠራው ኃይል በክልሉ ዞን ሁለት መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በግልጽ የከሰሰው ትናንት ረቡዕ ጥቅምት 26 2018 ምሽት ባወጣው መግለጫ ነው። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራህ ኡስማን አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ከትናንት ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ለቢቢሲ ተናግረዋል። ሙሉ ቀን ያንን ቦታ ይዘው፣ እስከ 12 ሰዓት ሕዝቡ እየሸሸ፣ ታጣቂው ቡድን ቦታ እየያዘ ሄዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ሕዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግሥት የቀረበውን ውንጀላ አጠናክረዋል። የአፋር ክልል መንግስት፣ ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈቱን በመጥቀስ በመግለጫው ወንጅለዋል። የአካባቢው ነዋሪ በተኩሱ ድምፅ ተደናግጦ፣ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዱ፣ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነት ያስቆመው የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም ወቅሷል። አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ አክለዋል። መጋሌ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን የሚናገሩት አቶ አብዱ፣ በዚያ ግንባር ሁሉ ኃይሉ ገብቷል ብለዋል። ታጣቂው ኃይል ስድስትና በዚያ አካባቢ መንደሮችን ይዟል። ሕዝብ መሰብሰቢያ የሚሆኑ ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልቆ ገብቷል ሲሉ ከስሰዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፋቱ፣ አለ ጉቢ፣ ሚልኪ፣ ጎረ አይ፣ ጉላ ዲዳ እና ዳልጊና የተባሉ መንደሮችን ነው። አቶ አብዱ አክለውም የቀበሌውን ማዕከል እስካሁን አልያዙም፣ ግን ከማዕከል ውጭ ያሉ አንድ ኪሎ ሜትር ርቀት ላይ ያሉ አካባቢዎች ሙሉ በሙሉ በእነሱ ቁጥጥር ውስጥ ናቸው ብለዋል። እንደ ዋና አስተዳዳሪው ገለጻ በታጣቂዎች እጅ ወድቀዋል የተባሉት አካባቢዎች ነዋሪ የነበሩ ሰዎች ወደ ቶንሳ ቀበሌ ማዕከልና አሮሪ የሚባል አካባቢ ሸሽተዋል። ሕዝቡ ገና ስላልተረጋጋ ምን ያህል ሰዎች እንደተፈናቀሉ መጥቀስ እንደማይችሉ የሚገልጹት አቶ አብዱ ተቆርጦ የቀረም ሕዝብ የለም በማለት ተናግረዋል። የወረዳ ዋና አስተዳዳሪ በአሁኑ ሰዓት የተኩስ ድምፅ እንደሌለ ቢገልጹም፣ ታጣቂው ቡድን ወደፊት እየገፋ በመሆኑ በድጋሚ ተኩስ ይነሳል የሚል ስጋት መኖሩን አስረድተዋል። አፋር ክልል መንግስት በትናንት መግለጫው የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱ እንደሚወጣ አስጠንቅቋል። ዋና አስተዳዳሪው አቶ አብዱ የአካባቢ ሚሊሻና ህዝብ ካልሆነ በቀር እስካሁን ድረስ ታጣቂዎች ተቆጣጥረዋቸዋል ወደተባሉ ቦታዎች እንዲገባ የተደረገ የክልልም ሆነ የፌዴራል መንግስት ኃይል አለመኖሩን ተናግረዋል። በክልሉ መንግስት በኩል ጦርነቱ እንዳይከሰት ተብሎ ይመስለኛል፣ እስካሁን ወደዚያ የመጣ ኃይል የለም ብለዋል። ጥቃት ተከፍቶባቸዋል በተባሉት አካባቢዎች ላይ ሓራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዱ፣ የተያዘው ቦታ፣ ተኩስ የተከፈተበት አካባቢም ላይ እንደዚያ የሚባሉ ሰዎች የሉም ብለዋል። ቢቢሲ በአፋር ክልል መንግሥት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ፀጥታ ቢሮ የፀጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጄነራል ተክላይ ኪዳነ ጥያቄ አቅርቧል። የፀጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፤ እንደዚህ ዓይነት ዝግጁነትም የለም የሚሉት ብርጋዴር ጄነራል ተክላይ፤ በምላሹ የአፋር ኃይል እና የሓራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከስሰዋል። በአፋር ራሳቸውን ሓራ መሬት ብለው የሚጠሩት በተደጋጋሚ የአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውን ጉዳት ደርሶብናል፤ እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለቢቢሲ ተናግረዋል። ብርጋዴር ጄነራል ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል በሚል የጠቀሷቸው ምላዛት፣ አኻዛ፣ ድስ፣ ውጅራት እና ገረብ አገው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 2018 ገረብ አገውና ደደርባ በሚል አካባቢ ትንኮሳዎችን ፈጽመዋል፣ ጉዳትም አደርሰዋል በማለት ወንጅለዋል። እንዲያውም እንጠያየቅ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለህዝባችን ግልጽ እናደርጋለን፣ ሲሉም አክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎች በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ የጸጥታ ዘርፍ ኃላፊው ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሆነን ራሳችንን ለመከላከል የተቆጣጠርነው ይሄንበት ቦታም የለም ሲሉ የትግራይ ኃይሎችን ተከላክለዋል። የፕሪቶሪያው ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጄነራል ተክላይ፣ ለሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ ምላሽ ሰጥተዋል። የአፋር ክልል መንግስት በህወሓት ይህንን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል አመራሮች አንዳቸው በአንዳቸው ላይ ጠንካራ ውንጀላዎችን እያቀረቡ ባሉበት ወቅት ነው። ህወሓት የፕሪቶሪያ ስምምነት የተፈረመበትን ሶስተኛ ዓመት በማስመልከት እሁድ ጥቅምት 23/2018 ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠን እና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ እንደሆነ በመጥቀስም ወንጅሏል። በማግስቱ በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተካሄደ ስነ ስርዓት ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የክህደት ኃይል ሲሉ የጠሩትን የህወሓት ቡድን እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉ ተደምጠዋል። የፕሪቶሪያ ስምምነት ከተፈረመ ወዲህ በህወሓት የተፈጸሙ ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ሲሉም በህወሓት ውስጥ አሉ ያሏቸውን የተወሰኑ ቡድኖች ወንጅሏል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ትናንት ረቡዕ ምሽት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር ጽሁፍ የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እየሞከረ ነው ያሉትን ኋላ ቀር ቡድን ከስሰዋል። ይህ ቡድን የፕሪቶሪያውን ውል ለመቅደድ ሁሉንም አይነት ትንኮሳ ሞክሯል ያሉት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት፣ አሁን ደግሞ በአፋር በኩል ነገር እየቆሰቆሰ ነው ብለዋል። ቡድኑ ይህንን እያደረገ ያለው ከዚህ ቀደም ለነበሩ ትንኮሳዎች ግብረ መልስ ሳይሰጥ የቀረውን የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እንደሆነ በጽሁፋቸው አስፍረዋል። ይህ እንቅስቃሴ ባለቃቸው ትእዛዝ እየተፈጸመ ያለ የሻእቢያ አጀንዳ ነው ብለዋል አቶ ጌታቸው። ለዚህ ተግባር ቀንደኞቹ ፈጻሚዎችና ተጠያቂዎች በሚል የጠቀሷቸው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑትን ሜጀር ጄነራል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ትናንት ረቦ ምሽት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር ጽሑፍ የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እየሞከረ ነው ያሉትን ኋላ ቀር ቡድን ከስሰዋል። ይህ ቡድን የፕሪቶሪያውን ውል ለመቅደድ ሁሉንም አይነት ትንኮሳ ሞክሯል ያሉት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት፣ አሁን ደግሞ በአፋር በኩል ነገር እየቆሰቆሰ ነው ብለዋል። ቡድኑ ይህንን እያደረገ ያለው ከዚህ ቀደም ለነበሩ ትንኮሳዎች ግብረ መልስ ሳይሰጥ የቀረውን የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እንደሆነ በጽሁፋቸው አስፍረዋል። ይህ እንቅስቃሴ በአለቃቸው ትዕዛዝ እየተፈጸመ ያለ የሻዕቢያ አጀንዳ ነው ብለዋል። ያለን መረጃ ይህን ይመስላል። ብርታቶች፣ ቪዲዮውን ላይክና ሼር ማድረጋት ዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮ ትጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወረሕመቱላህ ወበረካቱ